ኧረ በቃ አትጨነቅ እንዴ። እኔ የሆነ የማውቀው ሰው አለ፣ እሱን አናግርልሃለሁ። ሌላ የተፈጠረ ችግር አለ እንዴ? እናቴ ሰው ፊት እንድታይብኝ አልፈልግም። ያቺ ሴት ክፉና አረመኔ ሰው ናት። ስለዚህ በአስቸኳይ የሆነ ነገር መፍትሄ ማምጣት አለብኝ። ወልሁ እሺ፣ ደሞ ጋቢው አልጠራ፣ ደግመሽ ጠቢው ሲቀጥል ደግሞ ጥጋባ ይንፋሽ። እሺ፣ ለነገሩ በልተሽ የማታውቂው ምግብ እዚህ እየበላሽ ወዝሽ መጣ፣ ለመታዘዝም ትነፍያለሽ። ያለሽ ያውዛኝ እንኳን

ነውእአንሽ? አልፈልግም አንቺ፣ አላወቅሽም እንጂ እኔ አብሬሽ ነው ያደርኩት። በሉ እንግዲህ በንግግር ፍቱት። ትዳር ቀልድ አይደለም። እኔም ቤት እንደገባሁ ይቅርታ ጠይቀታለሁ። የማንንም ልቅምቅም ነው ሌሊት የሚደርባ ተይኝ። የኔ ልጅ አቤልማ እንደዚህ ያለ ነገር አያደርግም። አደን ስጋሽ ስለሆነ ተቆረቆርሽለት። አደን እ ስጋሽ ትሰሚኛልሽ። አሁን ዞር በይ ካጠገቤ። ዞር በይ ሂጂኝ። ዞር በይ ካጠገቤ። ላይሽ ራሱ አልፈልግም። እሱን ደግሞ ሲመጣ ሰራለታለሁ። ጠብቂ። ደህና ደርሽ። ሰላም፣ ማውራት አለብን። ስለምንድን ነው የምናወራው? ስለሁሉም ነገር፣ ስለሁሉም ነገር ማውራት አለብን። ካላወራን ነው እንደ ትናንት ነው። ልትመታኝ ነው? በፍጹም። ለምን እንደዛ ትያለሽ?

እኔ እና አንቺ ጋር ያለውን ችግር መቅረፍ እንችላለን። በቃ አትፍቻለሁ እኔ እና እባክሽን እባክሽን አንድ ቀን አዳርኩ ሰላሳ ቀን የሆነብኝ እንደነበረ ጊዜ በጣም ደስ ብሎኛል። አንቺም እንደተዝናናች ተስፋ አድርጋለሁ። ሴቶች ስነ ጽሑፍ ይማርካችኋል መሰለኝ። የአንድ ወዳጅ የሴት ጓደኛም ግጥም በጣም ነው የምትወደው። ይገርምሻል፣ እሷን ለማግኘት ሲሄድ ግጥሞቹን ሰድሮ ሰድሮ ልክ እንደ መድረክ መሪ አዘጋጅቶልሽ ነው የሚሄደው። የሌሎቹን ምርጫ ባላውቅም እኔ ግጥም አፍቃሪ እንዴ? እንደዛ ከሆነማ ሁሌ ይገጥምልሻለሁ። ደስ ይለኛል። በቃ ደረስኩኝ፣ ልግባ። እሺ፣ እደውልልሻለሁ። ደሞ ትናፍቂኛለሽ። ሄሎ እማዬ። የኔ ልጅ እንዴት ነው? ደህና ነኝ እማዬ። እንዴት ሆንሽ? በጣም ደህና ነኝ፣ አትጨነቂ እማዬ። በጣም ጥሩ ዜና አለኝ። እሰይ ተመስገን፣ ምን ተገኛ አባቴ? አሪፍ ስራ አግኝቻለሁ እማዬ። ትንሽ ጊዜ ነው የምንቸገረው ግን፣ እስከዛ ጠንክሪልኝ። እንደው ፈጣሪ ማን ይሳነዋል? ይሁና፣ ግን እንደው እንዴት ባጭር ጊዜ ያገኛ? ጓደኛዬ ቤኪና ወሻር አውስኖ ስራ ያገኘልኝ። እሰይ፣ እግዚአብሔር ይባርከው። እኔም እኮ ድምፅህን ለመስማት ብዬ ነበር። በል በቃ ደና ሁንልኝ። እሺ እሺ እማዬ፣ ቻው። እሺ ቻው።

ይሻል፣ በሰላም ነው። አይ ሰሞኑን ትንሽ ስራ ተደረገብኝ ነው። ብታይ ዛሬ ገና ነው ቤት ያልኩት። ብታይ ስንት ነገር ተፈጥሯል መሰለሽ አንቺ ምን ታውቂያለሽ። ምን ነው፣ ምን ተፈጠረ? ካቤሉ ጋር ተጋጭተን ነበር። ምን ነው፣ ምን ተፈጠረ? ባክሽ በማላውቀው ቁጥር አቤል የሆነችን ልጅ አክፎ የሆነ ቤት ሲያስገባት ምናምን ተልኩልኝ ሳብድ ነበር ሳብድ። እና እንዴት ሆናችሁ ታዲያ? ባክሽ ውሸት ነው። እኔም ቶሎ ተናደድኩ እንጂ አቤል እንደዚህ እንደማያደርግ አውቃለሁ። እግሯ አማት እየረዳት ነበር። ውይ ሰው ግን ክፋቱ ትዳር ለማፍረስ ወሬ ማቀበል ምን ይሉታል? ታያቸው ባክሽ። ግን ጓደኝ ለማንኛውም አያደርግም ብለሽ አደምድሚ። አንዳንድ ጊዜ መጠራጠር ጥሩ ነው። እስኪ ሞክረኝ እና አሳየዋለሁ። ታይ ሰላም ሰው ተጠብቆ አይቻልም። ለማንኛውም እኔ አሁን ልሂድ። ሰሞኑን ስትጠፊ የት ጠፍተሽ ነው ብዬ ነው መጥቼ ልሽ ቻ ስ በጣም ደስ ብሎኛል ጓደኛዬ። ለአንተ የምር ልክ እንዳንተዋ ይችም እኮ ግጥም ትወዳለች። በለው ጽሑፍ ስትወድ የጉድ ነው። ግጥም ትወዳለች ለሁለታችንም ግጥም ልጽፊና የወልሽ ጓደኛዬ፣ አደራ ለእኔ ምርጥ ምርጧ ነሽ። ኧረ አይቀርም፣ ይሳካልን እንጂ። ግን ምንድነው ስለ እሷ ነግረኸኝ አታውቅም። ምን አትደውሉም እንዴ? አዎ ጓደኛዬ፣ በእናትህ ሰሞኑን እንኳን ምንም አላወራትም። ትንሽ የማዘር ነገር ስላስጨነቀኝ፣ ግን ያው እርሜዳ አንተ በትንሹም ቢሆን ተገላግያለሁ። አንተ ደግሞ በቃ ምስጋና ያልቅብህም አይደል? በላውን ቡና ጋብዘኝ እንሂድ። ምን ሰላም ይዛችን ኩስ ሴትዮ እያለች ምን ምን አደረገችሽ? አቤልን መዳፋ ውስጥ እፍን አድርጋ ይዘዋለች። እኔ ደግሞ ፈልቅቄ ካላወጣት ነጻ እናት አትበኝ። እንዴ ተጣልተዋል? ከቤት አባረረች ላልሽ? እንዴ እኮ እንዴት አድርጋ ይቅርታ እንዳስጠየቀችው አላውቅም። ታርቀናል አለችኝ እኮ። ቆይ እሺ ተረጋጊ፣ ነጽ ሌላ መንገድ እንፈልጋለን። ስጀምር እኮ የቆየ ትዳር ነው፣ እንዲህ በቀላሉ መበተን ከባድ ነው። እሺ ቆይ፣ ምን አድርጊ ነው የምትይኝ? ነው ያብልሽ፣ ጊዜ ሰጥተሽ አስቢበት። ደግሞ በዚህ ሁኔታ ምንም ማድረግ አትችይም። አልያም ደግሞ በቃ ተይዋ ሲታይው ቆይማን መስሎሽ ነው? ጽኑ አቤል እኮ ነው። እንዴት አድርጌ ነው የምችለው? ካስፈለገ ነፍሴ ነው ራስ ሰጠዋለሁ። እኔ ለራሽ ብዬ ነው ነጽ፣ አስቢበት። ይኸውልሽ ጽኑ፣ ከዚህ በኋላ አቤልን ስለመተው የምታወሪ ከሆነ ጓደኝነታችን እንደማትፈልጊ ነው የምረዳው። ይቅርታ ነጽ፣ እኔ እናቴ ወይ አቤልዬ፣ በጣም ይቅርታል። ሰላም ላይ ያሳዩት ያልተገባ ባህሪ እጅግ በጣም አሳዝኛል። የኔ ልጅ እኔ እኮ እረዳሃለሁ። አለ ደግሞ ምላጭ ያስጣል ነው፣ ግን ቢያንስ አንቺ ና ይቺ አንቺ ና ክፍሬ ነገሩ መቶ ነበረብኝ። ኧረ በፍጹም የኔ ልጅ፣ እኔ እኮ አልገመትኩም እሺ። እኔ እናት አቤልዬ። ወይ እናቴ። ቆይ ግን ለምንድን ነው እናቴ የምትለኝ? እኔ እኮ ተራ ሰራተኛ ነኝ። ለአንተ እማዬ፣ እንደዛማ እንዳት መውለድ ብቻ እኮ ቋንቋ አይደለም። ምንም ቢሆን እናትሽ ይሁን ልጄ። አንተ በጣም መልካም ሰው ነህ። ፈጣሪ በቀኝ ነህ። አሜን አሜን። እማዬ በቃ መሄድ አለብኝ። ቻው

ቢቀርብኝ ይሻል። በጣም ችግር የለም። አንተ ደግሞ እንደው ቢያንስ እንኳን አንጀት ላይ ጠብ ይላል። አንድ ለጉርስ እባክህ፣ በቃ ማየ ከህክምናው በላይ በላ ስሜት ቢያምኑ ይሻላቸው ነበር። በቀን በቀን አይኑን እኮ ያየኝ ሲሄድ የባሱን እያሳሳ ይመጣ ሚስቱም ምንም ነገር እንደው የሰው አመል የሚባል ነገር የላት ልጅ ምኮ ተሰቃ ያየብኝ ተንገበገበ እሺ ምን ማድረግ እንችላለን? እማዬ እኔ እስግራ ይገባኝ። እሱ አይደል እንዴ እኔ ልጅ እልሽ። እማዬ ያሁን ሀሳብሽን መሰብሰብ አለብሽ። በቃ ህክምናው ከተባለ ተባለ ነው። ካሁን በኋላ አቤደኛ የስጋ ዘመዳችን አደለም። ይህን በቃ መኝ እሺ፣ በቃ እደውልልሻለሁ። ግቢ አሁን። ተረጋግተሽ መሰለኝ ጓደኛዬ። አዎ፣ በደንብ እቀልሽ ጓደኛዬ። ከማንም በላይ አንቺ ደህንነት ተሰስበኛል። አውቃለሁ። ጽምብ ነገሮች እንደሚያስተካከሉ አምናለሁ። አዎ፣ የግድ መስተካከል አለባቸው። ታዲያ ምን ወሰንሽ? ውሳኔን በተግባር አሳይሻለሁ። አንቺ ብቻ መኝ ያ ምንሻለሁ። ነጽ ግን ለራስሽ ቅድሚያ ስጪ። ላቤል ብለሽ እንዳትጎጂ። ሀሳቡ አይግባሽ። ነገ ስራው ሊጀምር አስቤያለሁ። በጣም ጥሩ። እንደውም ሰውየው በጣም መልካም ሰው ነው። በዛው አስተዋውቅ ማለት ደስ ይለኛል። ታውቃለህ፣ ያቺ ልጅ ናፍቃኛለች። ታዲያ ያገኛታ እባክህ። ብዙ ስፈልጋት እንዳትኮራብኝ ፈርቼ እንጂ ባገኛት እኔም ደስ ይለኝ ነበር። አንተ ደግሞ ሰው አሰማ፣ ዝም ብለህ ቅጠራት አልኩ አይደል እንዴ? እንዳልከው ቀላል በሆነልኝ። ቆይ ግን ሳልጠይቅ ምን ላይ ደረስከ? አንተ የኔ ነገር ማታ፣ ምንም አዲስ ነገር የለም። ለች እኮ አሁን ልደውልላት እንዴ? በኋላ ተረጋግተህ ብትወራት ይሻላል እኮ ሰላም ነው። እንዴት ነች? ደህና ነች። ምን ነው? በሰላም ትንሽ ከፍቶኝ። ምን ምን ነው ደግሞ ጠጥተሻል? ችግሬን የሚረዳኝ ሰው ስላጣሁ ህመሜን ትንሽ በመጠጥ ልሸፍን ብዬ ነው። ይህን ያህል ዲቆ። ምንድን ነው ችግርሽ? ታማክርኝኩት ያልሽ እርግጠኛ ነው? በእውነት በሚገባ ኦኬ

ብቸኛ ችግሬና ድክመቴ አንተ ነህ። ምንድን ነው እሱ? ባለፈው አቤል ስጋሽ ምናምን ያልሽኝ ነገር ነገርኩሽ እኮ ልጄ ነው ስለምትይ፣ እና ደግሞ አሁንም እናቱ ነኝ ብለሽ የምታስቢው እኮ ነው። ለዛ ነው ሲጀመር ቃላት ከምትቆነጣጥሪ ለምን አርፈሽ ስራሽን አሰሪም። አሁን የምትሰጪው ምክንያት ግን ምንም ነገር አሳማኝ አይደለም። ሰሚኛለሽ። ማመን ያለ ማመን ያንቺ ፋንታ ነው። አሁን ዞር በይ ከአጠገቤ።